መርከዝ ነበራት የሴቶች መርከዝ ነበረ። እነዛ የሄደች ትማራለች፣ ታስተምራለች፣ ዘተ ነገራቶች። ከዛ አንድ ቀን እስኪ ሁላችሁም ሴቶች ባሎቻችሁ እንድታስተካከሉ የሚፈልጉትን ነገር ጽፈው እንዲሰጧቸው አድርጉ ይሏቸዋል። ከዛ በኋላ እሺ ብለው ባሎች ይሄዱና ሚስቶቻቸው እንዳስተካክሉላቸው የሚፈልጉትን ባህሪያቸውን ጽፈው ከሆነ ቦክስ ውስጥ ወይም ደግሞ ከሆነ እቃ ውስጥ እንዳስቀምጡ ይነግሯቸዋል። ከዛ በኋላ ሁሉም ባሎች ሴቷ ወይም ደግሞ ያለባትን ስህተት ይሄን ይሄን ታስተካክል፣ ይሄን ታስተካክል፣ ይሄን ታስተካክል እያሉ ይጽፈዋል። የአንዷ ሲቀር የአንዷ ግን ምን ብሎ ነው የጻፈው? የኔ ሚስት በጣም ጥሩ ሰው ናት፣ ለእኔ መልካም ናት፣ እስከ ሙሉ ማንነቷ ወዳታለሁ፣ አከብራታለሁ፣ በጣም ጥሩና መልካም ሴት ናት ብሎ በጣም ብዙ መድሆችን ወይም ደግሞ መልካም ንግግሮቶችን ጽፎ እዛ ቦክስ ውስጥ ያስገባል። ከዛ በኋላ ሁላቸውም ያንን ባላቸው የጻፈላቸውን ነገር እንዳነቡ ተደረጉ እንደነቡ ተደረጉና እንዳስተካከሉላቸው የሚፈልጉትን ነገራቶች እነዛኞቹ ሲወስዱ እሷም አንስታ ስታነብ ባሉ ያላት በጣም በጣም መልካም እንደሆነች ጥሩ እንደሆነች ሰነ ሙሉ እንደሚቀበላት ምናምን ብቻ ከሰው ፊት በጣም እንደሚወዳት እንደሚያከብራት ትልቅ ቦታ እንዳለው ለሷ የእሷ ማንነቷን እንደተቀበለው አድርጎ የጻፈውን ነገር ሰዎች ያሉ ማለት ነው። ከዚ በጣም ተደሰተች እና በሁለተኛው ቀን ቤት ሲመጣ በጣም ተደስታ አበባ ይዛ ቤቱን አስተካክላ ምናምን እንደዚህ ትጠብቀዋለች። ከዛ በኋላ በጣም ተደሰተች። ከዛ በኋላ የነበረ ስህተት እኮ ነበራት፣ የምታስተካክላቸው በጣም ብዙ ነገራቶች ነበሩ። ነገር ግን እሱ የተጠቀመበት መንገድ ምንድን ነው ችግሯን ወይም ደግሞ ያንን ሁሉ ስህተቶቿን ምናምን ለሰዎች በመናገር ሳይሆን ሊያስተካከላት የፈለገው በምንድን ነው ጥሩ ነገር በመናገር ነበር። እና እሷ ጥሩ ነገር ከመናገር በላይ ማለት ነው ያኔ እራሷን እንድትቀይር አደረጋት ማለት ነው። ይበልጥ ለእሱ መልካም እንድትሆን ይበልጥ አላህ ሱብሃነሁ ወተዓላን እንድትፈራ በሱ ላይ ያዘዛትን እንድታዘዝ አደረጋት ማለት ነው። እዚህ ጋር ልንወስደው የሚገባው በጣም ብዙ ትምህርት አለ። አሁን ላይ ብዙዎቻችን አልፈን አልፈን ሚዲያ ላይ እየወጣን ሰለባሎቻችን ሚስቶች፣ ሰለ ባሎች፣ ባሎች ሰለ ሚስቶች ዝግዝግ እያደረጉ ያኔ ጎዶሏቸውን ይናገራሉ። በጣም ብዙ መጥፎ ነገሮቻቸውን ይናገራሉ። ያሟቸዋን ይሰድቧቸዋን ያንቋሽሻቸዋን። ማንም ሰው በመካከሉ በነገራችን ላይ እንኳን አደለም እና ቀርቶ ከአንድ ቤት ውስጥ እየኖርን አንድ የሆነ የሆነ ግሩፕ ላይ ራሱ ተገናኝተን ልንጋጭ እንችላለን። ሰው አብሮ ሲኖር ይጋጫል። እንኳን አደለም ጉልቻና ጉልቻ ይጋጫል ራሱ ሊባል ይችላል፣ ይባላል። እናቶቻችን ጋር እኮ ስንኖር፣ እናት እንግዲህ እናት ከሁሉም በላይ የምትወደን እዚህ ምድር ላይ እናት ናት። እናቶቻችን ራሱ እኮ ሁላ ይችላሉ። አልፎ አይደል እንኳን አይደለም ጥሩ መጥፎ ንግግር መናገር አይደለም ሊመቱን ሁላ ይችላሉ። እና ሰው አብሮ ሲኖር ይህ ምንድነው ልነግራቸው የፈለግኩትኝ አብሮ ሲኖር ሰው ሊጣላ ይችላል ሊስማማ ይችላል። ግን ያንን ሁሉ እየወሰዱ ግን ሚዲያ ላይ መበተን፣ የተለያዩ ቦታዎች ላይ ወይም ደግሞ ከጓደኞቻቸው ጋር ወይም የተለያዩ ቦታዎች ላይ ባሎቻችሁን ወይም ሚስቶቻችሁን የምታሙ ሰዎች ወይም ደግሞ እንደዛ እያደረጋችሁ ክብሮቻቸውን ዝቅ የምታደርጉ ሰዎች ከዚህ ልትማሩ ይገባል። ይህ ሰውዬ ምንድነው ያደረገው ለእነዛ ሴቶች በቃ ሚስቴ እንደዚህ ናት ብሎ የሴትዮዋን ጥሩነት ነገራት። እሷ ደግሞ በእጥፍ ተስተካከለች ማለት ነው። እሱ ከሚጠብቀው በላይ አድርጎ ተስተካከለን ሰውዬው ሲጠየቅ ያገኘሁ እሱ እንድስተካከል ያገኘሁት መላ ይሄ ነው ብሎ የመለሰው። እና ይሄ ከሊመት ጠይባ የምትባለው መልካም ንግግር የምትባለውን ነገር ያለ መልእክተኛ ለሰላት ሰላም ሲናገረ ከሊመት ጠይባ ሰደቃ መልካም ንግግር ሰደቀ ነው አለው። አንድ ሰው በመልካም ንግግር ማለት ነው፣ ያኔ ልትገዙት ትችሉታላችሁ። የሆነ በልህ በማነው በመጥፎ ንግግር ወይም በተለያዩ ነገራቶች ግን ያንን ሰው ይበልጥ እንዲከፋ ይበልጥ ስህተቱን በቆጠራቸው ቁጥር እናንተም

ጥሩ የሆነ ንግግርን ተናገረው ገብቷቸን እና በመካከላችሁ ቤተሰብ ሲሆን ደግሞ ባልና ሚስት ሲሆን ደግሞ የጥሩ ንግግር መልካም ንግግር የሚባለው ሰዎችን ይገዛቸዋል። መልካም ንግግር የሚባለው ነገር ሰዎች እርፍ ያደርጋቸው። አሁን ለምሳሌ እናንተ የሆነ ሰው ራሱ ተናደው መጥቶ እናንተ ሊቆጣ መጥቶ ራሱ እናንተ ልስ ልስ ስትሉ ያን ሰውዬ በቃ የሆነ የሚናገረውን ራሱ ረስቶ እንደናንተ ሊሆን ይችላል ማለት ነው እና ሁልጊዜ መልካም ብንሆን ብዙ ነገራቶች ይቀየራሉ። ባካችሁ እንደዚህ የሆነ መጥፎ እናንተ ግምጭር ስትሉበት ነው እንጂ ስትኮሳተሩ ነው እንጂ ምናምን እያሉ የሚመክሯቸው ሰዎች እነዚህ የሸይጣን ተላላኪዎች ናቸው። ኮስትርትር ምናምን ምንም አይሰራም። በተለይ ደግሞ ያኔ መካከለኛ ሰው መሆን ነው። ያኔ ስህተት ሲታይ ይሄ ነገር ስህተት ነው ብሎ ጥሩ ነገር ማስተማር መጥፎ ነገር ሲኖር ስህተት ሲኖር መጥፎ ነገር ሲኖር ለማስተማር ለማስተካከል መሞከር። ከዛ ውጭ ግን በመሰዳረብ በመዘላለፍ ገመናን በማውጣት በተለይ ደግሞ ገመናን ማውጣት ወላ በተለይ ለቤተሰብ እንኳን ቢሆን ለቤተሰብ እንኳን ቢሆን ገመናን አውጥቶ መዘክዘክ ማለት ነው ያኔ እንኩ እንደፈለጋቸው አድርጉት ብላችሁ ትዳራችሁን አሳልፋችሁ እንደ መስጠት ማለት ነው። ከዛ በኋላ ሰዎች እንደፈለጉ እየፈተፈቱ እናንተም የማትወጡበት እሳት ውስጥ ትገቡና ከዛ በኋላ መወጣት ያቅታችኋል። እናንተ ምናልባት ይቀተባ ብላችሁ እንኳን ብቀጥሉ እነዛ ሰዎች አይረሱላችሁም ያን እናንተ ያደረጋችሁትን ማለት ነው። ከዛ ሁል ጊዜ እያነሱ ትዳራችሁ አንድ አመት፣ ሁለት አመት፣ ሶስት አመት እንኳን ቢቀጥል አስር አመት እንኳን ቢቆይ በአስረኛው አመት ያንን ነገር መጥቶ ሊበጠብጣችሁ ይችላል። እና ጥንቃቄ አድርጉ ሚዲያ የምታወሩትን ነገር ለማለፍ ፈልጌ ነው። ጥሩ ነገር እንደተማራችሁበት ተስፋ አደርጋለሁ። አላህ የሐፈዘኩም አሰላሙ አለይኩም።